በዓል ለሴት ደስ ይላል። ነገር ግን ወንድምን አለበት ናታቸው የሚው እግዚአብሔርን ታድለው። ግን በዓል እናንተ ሀገር ቤት ነው። ለፋሲካ እኛ ቤት እንኳን ዶሮ ወጥ ስጋው ያልቅ፣ በቁሌቱ ምንድን ነው፣ በሽንኩርቱ እጃ አንድ ቀን ሲፈተፈት በንጃ በንትም ላይ አንድ ቀን የሆነ ነገር ሆኖ ሲመጣ መልኩን እየቀያየረ ብቻ ይቀርብላቸዋል። ለአንድ ሳምንት ማለት ነው። ዶሮ ወጡ እግዚአብሔርን ነው ብላችሁና አቤት፣ እንዴት ፈጭ እና እኛ ቤት በጣም ነው በቃ። ዶሮ አስቦበቱን ላይ ይመስለኛል። የመ- ግን እንደዚህ ልትጨምሩ አላችሁ እንዴ? የእኛ ቤት የፋሚሊ ነው እንዴ? ወይ ወይ

እናታቸው በጉን አስገብተውታል። ለባልሽ የሌላ አባቴ ነው።

ነው እንኳን አደረሳችሁ እ ምንድን ነው አመት በዓል ነው እንኳን አደረሳችሁ። ሰው አይተኛበትም እን እንኳን አደረሳችሁ አመት በዓልን እና በዚህ ሁኔታ ነው እንደ እምትቀበይው አመት

እንኳን አደረሳችሁ እንኳን አደረሳችሁ ሄላስርናቸሁ ን የቀሰቀስኳቸው እንኳን አደረሳችሁ ማለት ነው። ቶፊቅ ማርቆሴ፣ ኤፍሬም እነዚህ ብቻ መደዳ ተኝተዋል። ከዛ በኋላ ፋሲል ያዘና የሆነ ነገር ወስደውበት አልመለሱም፣ አልመለሱም ላጥልም ሲያደርጋቸው መደዳ ተኝተው ማለት ነው። እንዴት ዶሩ ሪያክሽናቸው አጠየቁ። የዛን ቀን ተቀርጾ ቢሆን ያልኩት ማርያምን